የከብት ዘር እኮ አይደለም እህል ብቻ የሚበሉት። የእኔ ወንድም ማማ እንደ እኔ አልጠፋሁብሽ፣ ጠፋሽብኝ። እኔ እኮ ሰው ላስተዋውቅሽ ነበር ገና ሀገር ቤት ገባሽ እንደ ነይ፣ ገስት ግቢ፣ ገስት ገስት ግቢ። እየበላሽ ነው። አይ አይሁዱ አይሁዱ አጅና ሁድሽ እየበላሽ፣ ከበላሽማ እኔ ላይ ሰው ላስተዋወቅሽ በላይ እኔ በልትሽ እስከ መጨረሽ ማ እንትን አለ ለልጆቹ እንትን ማለት አለብኝ። መዝጋ እንዴ፣ ደክሞኛል። እግዚአብሔርን ደክሞኛል። ነግቢ እንዴ ያንን ሁላ ሻንጣ ተሸክሜ የፎቶ ሹቲንጎ አልቀረ የእንትኑ አልቀረ፣ ያንን ሁላ ያንን ሁላ ተሸክሜ ረ ሼም ኦን ዩ ማማዬ። አም ፎርቲ ሲክስ እንዲ ደከመኝ። ያኛው ሳይሸከመኔ ስሸከመውን አይከብድም። ሶስት አራት ሻንጣ እኮ ነው የተሸከምኩትኝ። አራት ሻንጣ አራት ሺ ብርኛ አረግ ሽኩና ሄድ አሁን ምን እኔ ብቻ አለ ዘመድ አዝማድ አልቀረ። ፍራንክፈርት የተሸከመ ግን ሻንጣው ሰላም ነው። ሄደ ገባ። ሳምሪ አዲስ አበባ፣ አዲስ አበባ ናት ዘሎ አዲስ አበባ አዲስ አበባ እናንተ ቁጭ ብላችሁ እዚህ ገና አንካልካታለሁ። በቃ እናንተ ቁጭ ብላችሁ እዚህ ገና አንካልካታለሁ። በቃ የሆነ ነገር ሳገኝ ግቢ። አንበሳ አንበሳ እናት ካላት ምን ችግር አለው? አንበሳ እናት ላት አንበሳ። አዲስ አበባ ያላችሁ ደውሉላት ማግኘት የምትፈልጉ እናገኛት ያላቸው በሙሉ ሺዝ ዴር። ልክ ያታለው መደባደብ የምትፈልጉ ሄዱ ኦኬ። ሞዴል የምትፈልጉ በሙሉ ሺዝ ዴር። ደውሉላት ነው፣ ደውሉላት ነው፣ ደውሉላት ነው

ኢንተርኔታችን ኢንተርኔት በዳታ ነው የምንጠቀመው፣ እና እንትን የለኝም፣ ችግር አለበት። ነፕ እየጠበቀ ነው። አይ ነው እዚህ እኮ ነው ያሳገደችው። ቆይ ከታገደ ሺዝ ፊኒሽድ

እየጠበቅ እኮ ነው ሳምሪ እኔ እኮ የት ሄደች በቃ አይ በቃ ምግብ ምግብ ከጀመረች ዞር ብላታይ በቃ አለቀ በኋላው ናፔ አይገኝም እኔ እኮ እንዲያዝናናት እኮ ነው ፓርቲ ምናምን እንዲያዝናናት ነው ሳምሪ በመድኃኒዓለም በቃ መለጠች። የሆነ ሰው እኮ አስተዋውቅሽ እኮ ነው በኢየሱስ አይ ሆዷ ምግብ እየበላችሁ እዛ ኤርፖርት ውስጥ። አይ ሳምሪ ና ሆዷ አዎ፣ ሰው አስተዋውቃታል። ገና አለምን ነው ማስተዋወቃት። ባለማወቅ ባለማስተዋወቅ እኮ ነው። ከዚህ በኋላ አልኳችሁ ዱርዬውንም ባለሀብቱንም ባለስልጣኑንም ቄሱንም ሼኩንም ው መንገድ መንገዱን አሳይቼ አስተዋውቄ አስተዋውቄ፣ ጭንቅላትሽን እንደት በጠብጥሽ ነው የማደርገው። ጭንቅላትሽን እንደት በጠብጥሽ ባይ ባይ። ዶሮ አፍኛ አፍኛ አይደለ እንዴ ከቤት ተጎርጉራ ወጥታ፣ ያ ጎርጉሮ ይሄኔ ቆንጆ እወድሻለሁ ብሎ ጣጣ የመጣብኝ አሁን። ሁሉንም ማየት አለባት ሁሉንም ሁሉ ብርቁ እንዳይሆነባት አምሄር ነው። አ ብርቁ እንዳይሆንባት። በቃ ሽጎ ፓም ፋያ ነው የምታደርገው። ምን ጠፍቶ ምን ጠፍቶ ባለስልጣናት ጣብሻት። ገና ድራት አሉ። ገና አብይ አህመድ አጠገብ ያለ ሰው ነው ምድራት

አራውና ምን እና ከተችልና የኢትዮጵያ አየር መንገድ እኮ ናፍቆኛል። ማማይ ስቲ ነው እና ነገር ባለውለቶቻችን እኮ ናቸው አየር መንገዶቻችን። እኔ ዮኒ ችግር የለው አሳይን ወርሽ ሽፍ ላይ ኤርፖርት ኦ ናፒ ናፒ እስቲ ናፒ ደሞ ጣይበላይ ሰው ላስተውቅሽ ነበርኩ። የሀገሩን ዋናውን አለቃውን ላስተዋቅሽ ብዬ እንዲያዝናናሽ የአዲስ አበባ ናፒ ናታቂ ዶክተር ዶክተር አብይ ድማ ታውቂዋለሽ። ስማ መንግስትሽ አይደለ እ ስንማ በደንብ ታውቂዋለሽ። ሰው ላስተዋውቅሽ ገብቼ እስቲ ያሳይ ፕሌኑን አልኩኝ። ያ ፕሌን ውስጥ ነሽ ያለሽው። ኖ ቢአይፒ ያሉበት ውስጥ ቢአይፒ ያሉበት በቢአይፒ ነው እንደ ቆረጥ ነው። ቀይረናል እኮ እስኪ፣ መድኃኔዓለም እንዴት ነው አጎትዬው? እዛ ለወጣው ዴ ስም እንዳጠረ ማለትነው እንዴ የምን ሰርፕራይዛለኝ? እንዴ የሆነ ነበር አለ ምንም ማሰሮ እንደሆነ አራዳ አይደለሽ እንዴ ጥሩ ጥሩ ልብስ ግዙ። አንዳንድ ጓደኛ ቤተሰቦች፣ ምናምን ዘመዶች ካላችሁ ነግራችኋለሁ። ከሰሞኑን አይላዱን ኢንቫይት የቱርኪ ምርካችሁን ይሄ የቻይና ልብስ ለብሳችሁ አይመጣም፣ አይመጣም፣ ነግረናል ተዘጋጁበት። እና በንትን ገባቸ፣ በገስት ገባች፣ በቀጥታ አልገባች። እምቢ ብሎሽ ነው ማየጌ፣ እምቢ ብሎሽ ነው። ሞባይሉ ነበር፣ ስታወቅች ነበር። የናፒን ስልክ ሰጥሻለሁ ትደውዪለት እና ይኖ አዲስ አበባ አዲስ አበባ ያሳይሻል። በቃ ልክፊ ምናምን ቦታዎችን እዚያ ያሳይሻል። እንዴት ያለ ስድስት ዓመቱን በስድስት ሰከንድ ታባዥ እና ለዚህ ነው በሬን ያረድኩት። ሁለተኛ የሰው ስም እንዴት ነው? ሌላ ልጨምርላችሁ

ሁሉ ነገር ሬዲ ነው ሬዲ ያ እንዴ ነው የሚያስታውቁ? ማማ እንዴ ነው የኔ ነው ተሳስቼ ነው ትኬት የተለወጠ ነው አሜሪካን ያለውን የሚመስለኝ ነው። መቼው በቆማጣ ቤት አንድ ጣት ብርቆ ናት አሉ ዛ እንት ያለሽ የት ነበርኩ? ተሳስቼ ውስጥ ነበርኩ። ለአድማጭ ተመልካቾች በሙሉ በጣም ይቅርታ ቪዲዮን በሙሉ ሰርጫ ስለ ኮንዶሚኒየም ቤት እናወራለን። ስለ ስንት ቢሊዮን ብር ስለ ስንት ቢሊዮን ፕሮጀክት እያወራ በቢሊዮን እኛ ዘመዶች በሚሊዮን ሲቆጥሩ እኛ ስለ ሚሊዮን እናውረቱ እንደዛ ነው ማማ ስ

እንዴ፣ ምንድነው የመከዳት ነገር እየተሰማ ነው? ከሱ ጋር የመከዳት ነገር በጣም እየተሰማን ነው። እሺ፣ አባቱ ተነሳ።